ምን ነው በመምጣቴ ደስተኛ አይደለም እንደ ኧረ እንደዛ አይደለም ግን በሰላም ነው የመጣኸው እኔ እኮ ከአንቺ ተለይቼ ነው ያላችሁትን በሙሉ ሰምቻለሁ አባ ጽናትና ኪራ ዛሬ ደስታቸውን ገልጸዋል። የጽናትና የኪራ ፍቅር ዛሬ ላይ ግልጽ ወጥቷል። አባታቸውም ተቀብሏቸዋል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ግዝት ትርፍርፍ ይበድልኝ እያልኩኝ እንደተለመደው አዝናኝና አስተማሪ የሆነውን ተወዳጁን ጽናት ድራማ ክፍል ስልሳ አምስትን ይጀላችሁ መጥቻለሁ እንደምትወዱት ተስፋ አደርጋለሁ ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር ላይክ ሰብስክራይብ እያደረጋችሁት ታበረታቱ ዘንድ በአክብሮት እጠይቃለሁ ይሄ ኪራ አባት ዛሬ ላይ በድንገት ተከስቷል ጽናትና ኪራ ሳሎን ላይ ነበሩ እየተሳሳሙ እንግዲህ ፍቅራቸውን እያሳለፉ እየተጫወቱም ነበረ ድንገት ይገባባቸዋል በጣም ይደነግጣሉ የሚያወሩትም ይጠፋባቸዋል አባ እንዴ ዛሬ እንዴት ሳት ነግረኝ መጣክ እያለ ይለዋል። ምን ነው መምጣቴ የከፋክ እንዴ እያለም ሲለው ነበር። አይ አይደለም፣ ግን በሩ ማን ከፈተልክ እያለ ሲለው፣ እንዲህ ቤቴ መሆኑን ረሳከው እንዴ እያለም ሲልም ነበር እንግዲህ በዚሁም አጋጣሚ ጽናት በጣም ደንግጣ ወደ ኩሽና ሄዳ ነበረ። ኪራም እሺ እሱም መሄጃውን ማምለጫውን እየፈለገ ነበረ። አሁን ለጽናት ደሂድና ምግብ እንድታመጣለ ልንገራት ይለዋል። ምግብ እንደማይፈልግ ይነግረዋል። እሺ በቃ ለኔ ምግብ ታምጣልኝ ብሎም ይሄዳል። ወደ ኩሽና ወደ ኩሽናም ሲገባ ጽናት ወይኔ አሁን ምን ይለኛል እያለች በጣም ጨንቋትም ነበረ። ኪራም ሲሄድ አሁን ምናለክ ትለዋለች። ምንም አላለኝም ቤሎ አዘጋጅ ነው ያለኝ ብሎ ይላታል። ለይኔም ቤሎ ምን አይነት ቤሎ ነው የምታውቂው ሲላት፣ እንግዲህ የሕፃን ቤሎ ልደስ ሲነሱ ምናምን የሚያደርጉት ምናምን ትለዋለች። አዎ እሱም ይጠብሻል እንጂ አያጥርሽም እያለም ሲያሾፍባትም ነበረ። እሺ አሁን ሳሚኝና ልሂድ ይላታል። እንዲሁን እኮ ጋሽ አለ ምናምን እያለች ስትለውም ነበረ። እሱ ያለው ሳሎን ነው እያሉ እንግዲህ ፍቅራቸውንም አሁንም ቢሆን አባታቸው የእነሱን ፍቅር አልገደበውም ማለት ነው። ትስመዋለች። ከዛን ይሄዳል ወደ ሳሎን ማለት ነው። ጽናት በጣም ተጨንቃ እምሩ ጋ ትደውላለች። እምሩ እምሩጋም ትደውልና ወይኔ ዛሬ ተዋረድኩልሽ ትላታለች። ምን ነው ምን ሆንሽ? ስትል ጋሽ መጡብኝ፣ ጋሽ የኪራ አባት መጡ፣ ስንሳሳም ደረሱብን እያለች ትላታለች። እንግዲህ እሷን በቃ በቃም ጥሩ ነው እንደዚህ ማት ሆነ በጣም ጥሩ ነው። አሁንም ሁሉም ነገር ግልጽ እንዲሆን ይሆናል እያለችም ስትላትም ነበረ፣ ስታበረታታትም ነበረ። እንግዲህ በዚሁ አጋጣሚ ቆይ አሁን ልሄድና ምግብ እንኳን ላምጣላችሁ ልበላቸው እያለችም ስትል እንደ አጋጣሚ ወደ ሳሎን ትሄዳለች። ወደ ሳሎንም ስትሄድ የኪራ አባት ቁጭ ብሏል። ከዛን ትደነግጣለች። ቁጭ በይ እኔ ቁጭ በይ ይላታል። የመጣውበትን ምክንያት ታውቂያለሽ እኔ እንዳትናገሪ ብዬ አምኜ የነገርኩሽን የቃል ዕዳ ብዬ አምኜ የነገርኩሽን አንቺ ነገረው ትያለሽ አይደል? ብሎም ሲላት አይ አይደለም፣ ጋሼ ይቅርታ በኋላ ኪራ ተሰማ ይጸጽተዋል ብዬ ነው፣ ይጎዳል ብዬ ነው። እያለችም ስትል እ ለልጃችን ከኛ የበለጠ አሳቢ ሆንሽ እያለም ሲላትም ነበር። አይ አይደለም፣ እንደዛ ብዬ አይደለም ጋሼ ይቅርታ እያለችም ትለዋለች እንግዲህ፣ አሁን መስማት የለበትም መነገርም የለበትም፣ ትፈሽ እንዳት እንዳትነገሪ ብሎም ይላታል። እንግዲህ በዚሁም አጋጣሚ ኪራ እያወሩ እያለ ይመጣል። ምንድን ነው የተፈጠረ ነገር አለ፣ እንደ ችግር አለ እንዴ? ምንድን ነው ምንሆና ነው እያለም ሲል ነበረ። አይ ምንም ነገር የተፈጠረ ነገር የለም ብሎ ይሉታል። እሷም ተነስታ ወደ ኩሽና ሄዳለች። ኪራም ተነስቶ ተከትሎ ይሄዳል፣ ተከትሏት ይሄዳል። ከዛን እሷም በጣም ከፍቷት ኪራ አንተን ላጣ አልፈልግም መቼም ቢሆን እንዳትተወኝ፣ እያለችም ስትለውም ነበረ። ምን ነው የተፈጠረ ነገር አለ እንዴ? እያለ ሲላትም ነበረ። እሷ ግን ውስጧንና ሁለ ነገሯን እየወቀሳት እየጸጸታት፣ በቃ በሀሳብ እንድትሄድ ያደረጋት ቃልዳ ብሎ የነገራት የኪራ እናት መታመም ነው። በኋላ አንድ ችግር ቢፈጠር ይሄ ልጅ ሌላ ችግር ይፈጠራል በማለት ነው እንግዲህ አሁንም እንዳትነግሪ ተብላ ተገዳለች። ምንም አልተናገረችም። ናሆም እና እምሩም እንግዲህ ደስታቸውን ዝንጥ ድንቅ ባለ ሁኔታ የነሱንም ፍቅራቸውን እየገለጹ ይገኛሉ። እምሩም እንደዚሁ በጣም ተደስታለች። በጽናት እንደዚህ መሆን በጣም ተደስታለች። ኪራ የእናቱን መታመም መስማትና አለመስማቱንም እንግዲህ ግራ እያጋባቸው ያሉ ጓደኞቹ እነ ሰኒ እነ ምሩ እነሱም እየተጨነቁ ይገኛሉ። የምር የኪራ እናት እና አባትየው ጋር ደውላ ነበረ። ይነገረው እያለም ሲላትም ነበረ፣ ነገር ግን አይነገረውም እያለች ስትልም ነበረ። እናትየውም በኋላ ይሄ ልጅ ተሰማ ይቆጨዋል፣ ይጸጽተዋል፣ ኪራ እኮ ሕፃን ልጅ አይደለም፣ ትልቅ ሰው ነው፣ ስለ እናቱ ምንም ነገር የማወቅ መብት አለው እያለ ሲል ነው እንግዲህ። ድንገት ኪራ ይመጣል። ምንድን ነው ምንድን ነው፣ ችግር አለ፣ እንደ ለተኔ የተደበቀ ችግር አለ እያለ ሲል ነበረ። ኪራ አይ ምን ምንም ነገር አልተፈጠረም። ምን ነው ምን ሰማክ? እያለም ሲለው አይ ስሜን ስትጠራ ሰማሁ ብዬ ነው ብሎ ይለዋል። እንዴ ያንተ ብቻ ነው እንዴ ስም ብሎ ይለዋል። እንግዲህ አባትየውም በዛም ያረሳሰዋል። ጽናትን ፍራሿን እያነጣጠፈች ነበረ። ኪራ እንዳጋጣሚ አጋጣሚ ይሄዳል እሷ ጋር ምን እየሰራሽ ነው ይላታል። እንዲህ ፍራሽ እያነጠፍኩ ነዋ እዚህ ልትተኝ እንዳይሆን ብሎ ሲላት፣ አዎ ጋሽ እኮ አሉ ምናምን ትለዋለች። አላሳዝንሽም እዛ ብርድ ላይ አኮራም ተሽኝ ተይንጂ እያለ ሲላትም ነበር። እንግዲህ ኪራ ተዛን እንዲህ ተውንጂ እኔ ጋሽን ላሸማቀቃቸው አልፈልግም ምናምን እያለም ችም ስትለው፣ አዎ አማቺሽ ናቸው ተንከባከቢያቸው፣ አታሸማቀቂያቸው እያለም ሲላትም ነበረ። እንግዲህ በዚሁ አጋጣሚ የኪራ አባት ተነስቶ ቻርጀር ጨርሻለሁ ፈልጌ ነው ብሎ ወደ ኪራ ክፍል ሲሄድ ማንም ሰውም የለም። እንዴ ልጁ የት ሄዶ ነው እያለ በጣምም ጨንቆትም ነበር። አያደርገውም የት ሄዶ ነው፣ ሽንት ቤትም የለ፣ ክፍሉም የለ፣ ሳሎንም የለ እያለም ሲልም ነበረ። ነገር ግን በዛ አጋጣሚ ኪራ ይመጣል። ድንገት የት ነበርክ ሲለው ክፍሌን ይላል። አሁን እኮ ክፍል ነበርኩኝ ክፍል ሄጄ ነው የመጣሁት ሲለው፣ በቃ አይኔ ማየቱን እንትን ብሏል ማለት ነው፣ አርጅቻለሁ ማለት ነው እያለ ሲል፣ ኧረ አንተ ገና ወጣት ነክ፣ ከቅድም ጀምራ ሀረጁ ሀረጁ ትለኛለህ። ደህናም ቃል ደግሞ እየመለስክልኝ አይደለም፣ ምንድን ነው ችግር አለ እያለው እየጠየቀውም ነበረ። እንግዲህ በዚሁም አጋጣሚ እነ ኪራ የጽናትን ኪራ የራሱን የጽናትን ፍቅራቸውን ለአባትየው ለመንገር ወስኗል። ለጽናትም ይጠይቃታል፣ ይነገረው እስከ መቼው ድረስ ነው ፍቅራችንን ደብቀን የምንኖረው እያለም አሳምኗታል። እሺ በቃ አንድ ነገር ቃል ግባልኝ፣ በኋላ እምቢ ቢሉክ እንዳይከፋክ፣ ከቤተሰቦችህ እንዳትጣላ እያለች ትለዋለች። እሺ በቃ አንዳንድ ቃል ብሎ ለጓደኞቹ ይሰበሰብና፣ ተሰብስበው ይነገረው ፍቅራችን ይገለጽ ብለው ወስነዋል። እንግዲህ አንድ ላይ ተሰብስበው አባትየውን ይጠሩታል። አባትየውም ሲመጣ ምንድን ነው እንደዚህ አሯሮጣችሁ የጠራችሁኝ? ብሎም ሲላቸው እንግዲህ ያለውን ነገር ይነግሩታል። አይ አንድ ነገር ልንነግረው ፈልገን ነው ይሉታል። ምንድን ነው የምሩንና የናሆሜን ፍቅር ሰምቻለሁ ሲል እኔ ኖሬ ቢሆን ያለ ጥሎሽ አያልሰጥህም ነበር እያለች እያለ ሲለው ነበር። እንግዲህ እኔን ጣለችኝ እኔ ተጣልኩላት እያለ ሲልም ነበረ። ናሆምም አባንድ ነገር ልነግረክ ነው እያለ ኪራም ይለዋል። ምንድን ነው ንገረኝ? ሲል እንደኔ የምትወደኝ የምወዳት የምታፈቅረኝ የማፈቅራት ፍቅረኛ አለችኝ ብሎ ይለዋል። አምጣታ ታዲያ ብሎ ሲል እናሆምም እንግዲህ ቀበጡ ይቻት ይችነች ብሎ ይላል። እሱም እንግዲህ ጽናት ነች ብሎ ይላል። እውነቱን ይናገራሉ። ለጊዜው አባትየው ተቆጥተው በቃ እንዳትከተለኝ ብሎ ተነስቶ ይሄዳል። ለጊዜ ሁሉም ደነገጡ። ጽናትን ብዬክ ነበር ትለዋለች። እንግዲህ ለኪራ ሁሉም ይስተካከላል ብለን ተስፋ እናደርጋለን ይላሉ ሁሉም። በመጨረሻም አባትየው ወደ ክፍላቸው ገብተውን እኔ ልጅን ማስከፋት አልፈልግም፣ ልጅቷም ቆንጆ ልጅ ነች፣ ታታሪ ነች፣ ጎበዝ ነች ብሎ እንግዲህ ያለውን ነገር ይወስናሉ። ግን ልጅን ታፈቅረው ይሆን ብለው እንግዲህ ራሳቸውን ሲጠይቁም ነበረ። ጽናት እንዳጋጣሚ ወደ እነሱ ጋር ትሄዳለች። ግን ልጄን ትወጅዋለች ብሎ ይጠይቃታል። አዎ ወደዋለሁ፣ ነፍሴ እንደምስተምትወጣ ነው የምወደው ብላ ትለዋለች። እንግዲህ እሺ እንደዛ ተሆነ ማታ ላይ አንድ ላይ ላወራቸው ፈልጋለሁ ብሎ ይላቸዋል። እሺ ትልና ትደሰትና ትሄዳለች። እንግዲህ ስለተሰማ ፍቅራቸውን ስለተቀበላቸው በጣም ደስተኛ ሆነዋል። ተኪራ ጋር ክፍላቸው ቁጭ ብለው ስለ ቤተሰብ ሲያወሩም ነበር። በዛም አጋጣሚ የኪራ አባት በር ላይ ቆሞ ሲያዳምጣቸውም ነበረ። ከዛም በሩን ከፍቶ ይገባባችኋል። ያላችሁትን እያንዳንዱን ነገር ሰምቻችኋለሁ ይልና እንግዲህ ያለውን ነገር ይነግራችኋል። እኔ እናንተ ተፈቀዳችሁ፣ እኔ እስከ ዛሬ ድረስ ለምን አልነገራችሁኝም? እኔ አሴትን አጋቢ ስልሽ በዛን ጊዜ ተፋቅራችሁም ነበር ብሎ ጽናትን ይጠይቃታል። አዎ ትለዋለች። ታዲያ ለምን እንደዚህ አልነገርሽኝም? ብሎም ሲላት አይ እኔ የራሴን የበታችነት ስለተሰማኝ ነው። ለኪራ ሙሉ ስለማልሆን ብዬ ነው እያለች ብቻ ራሷን የበታች አድርጋ ስትነግረውም ነበረ። እሱም እኔ እንደዛ ብዬ አይደለም ብሎ እንግዲህ እውነታውን ተቀብሎ አምኗል ማለት ነው። ከዛም ተደስተው ፍቅራቸውን ሲቀበልላቸው ኪራም ጽናትም አባታቸውን ሄደው እቅፍ አድርገውታል። በጣም ተደስተዋል። እነ ምሩም እነ ሰኒም በጣም ተደስተዋል። ለሰርግሽ ሙዚቃ እናዘጋጅልሽ ብለው እንግዲህ እራሳቸው ብድብድ እያሉ ነው። እነ ሰኒ ቤትም ቁጭ ብለው ተሰብስበው እያለ እንግዲህ ሁለቱ ጥንድ ጥንዶቹን እርስ በራሳቸው እነዚህ ስለ ፍቅራቸው ሲያወሩ ሰኒ ዛሬ መከራየት አለብኝ እያለች ስትል ነበረ ምንድን ነው የምትከራየው? ይለዋታል። ወንድ ነው ትላቸዋለች። በጣም እያሳቀቻቸው ነበረ። ለካ እንደዚህ ዘና እያደረገቻችሁ ነው ከዚህ ከቤት አልወጣ ያላችሁት እያለም ሲላቸው ነበረ። ኪራ እንግዲህ በዚሁም አጋጣሚ ቆይ ልጥራው ብላ ትሄዳለች ወደ ጓዳዋ። ወደ ጓዳዋም ገብታ ራሷን ነው ይዛ የመጣችው በባሌ መሳቅ አይቻልም ብላ ትላቸዋለች። እንግዲህ ስታስቃቸው ነበረ። ፍቅራቸውን ዛሬ ላይ ፏድ ምቅ በሚል ሁኔታ ሲያሳልፉ ቆይተዋል ጽናትና ኪራ። ወየው ጉዴ! ውድ ቤተሰቦች ስለዛሬ ጅላቸው የመጣሁት ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ። ባይ ባይ።